ውሃ የሚቀዱ ህጻናት በድሮን ተደበደቡ። የመጨረሻው የሽንፈት ምልክትና የጭካኔ ጥግ በሆነው በድሮን በንጹሐን ላይ ጭፍጨፋ ተፈጸመ። በባህር ዳር ዙሪያ ወረዳ ደህና ማርያም ቀበሌ ውሃ በመቅዳት ላይ እና ቆሎ እየቆላች የነበረች 25 ዓመት ወጣት ወረቀት አበጀና የአንድ ዓመት ሕፃን እጅግ በሚሰቀጥጥ መልኩ በዛሬው ዕለት መስዋዕት ሆነዋል። ይህ በእንዲህ እንዳለ በጎጃም በተፈጸመ ጥቃትም እጅግ የሚያሳዝን ነገር ተከስቷል። 08022018 ዓ.ም በተፈጸመ የድሮን ጥቃት የወራሪው ኃይል ሰሞኑን ከባድ ኪሳራ ስላስተናገደም በአንጃ ወረዳ አሰም ስላሴ ላይ እጅግ በሚያሳዝን መልኩ በድሮን በርካታ ንጹሃን ህይወታቸውን አጥተዋል። ከስፍራው ዝርዝር መረጃዎች እየተከታተልን እንገኛለን። ክቡራን አድማጮች እንደምን አርፍዳችኋል? በያላችሁበት ሁሉም ሰላም ከጤና ጋር እንዲበዛላችሁ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ እጅግ አስደንጋጭ ሰበር ዜናዎችን እንዲሁም ወሳኝ ሰበርና የድል ዜናዎችን ከተለያዩ የአማራ ክልል የጦር ግንባሮች አጠናቅሬ ወደ እናንተ ይዤ ቀርብ ያለው፣ እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታድርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ከደቂቃዎች በፊት በደረሰን እጅግ ወሳኝ ሰበር ዜና መሰረት የጓጉሳ ብርጌድና የቡያ ገረመው ሻለቃ የጋራ ግዳጅ በመፈጸም ግምጃ ቤት ከተማን ተቆጣጠሩ። አፋባ ምዕራብ አማራ ቴድሮሰዝ ራስ ቤት ወደድ መንገሻ አቲከማ አምስተኛ ክፍለ ጦር ጥቅምት 8 ቀን እብ 2018 ዓ.ም የጓጉሳ ብርጌድ ግምጃ ቤትን ከቡያ ገረመው ሻለቃ ጋር በፈጸሙት የጋራ ግዳጅ ግምጃ ቤትን በመቆጣጠር ያገዛዙ ቅጥረኞችን ፖሊስና ሚኒሻ ናይቀጡ ቅጣት ቀጥተዋቸዋል። በተደረገው ውጊያም ከጥላት ጋር የእጅ በእጅ ውጊያ በማድረግም ከ6 በላይ ፖሊስና ሚኒሻዎች ሲሸኙ በርካቶችን ቁስለኛ በማድረግም ግምጃ ቤት ከተማ ሙሉ በሙሉ በፋኖ ቁጥጥር ስር እንደነበረችና የተገኘው ምርኮኞችም በርካታ የዝናብ ልብሶች ፓወር ባንኮችና ሲገለግሉበት የነበረውን መንቀሳቀሻ ፓትሮልንም መማረካቸውን የጓጉሳ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሰዋል። የጋራ ጠላትን በጋራ በመደምሰስ የጓጉሳ ብርጌድ ከቡያ ገረመው ሻለቃ ጋር በማበርም በጠላት ላይ ጠንካራ ክንዳቸውን በማሳረፍ በተላላኪ ባንዳ ፖሊስና ሚኒሻ ላይ ከባድ እርምጃ ወስደዋል። በተላላኪው የአረመኔው ስርዓት ቅጥረኞችም በሚኒሻ ፖሊስናም አድማ ብተናዎች ሲሰቃዩ የነበሩ ንጹሃን ነዋሪዎችንም ፋኖን በደስታ በመቀበል የደስታ ስሜታቸውን ገልጸዋል። ይህ በእንዲህ እንዳለም በሌላ ወሳኝ መረጃ የበረሀኛው ቀስተ ደመና ብርጌድ በጥላት ላይ ከፍተኛ ጥቃት ፈጽሟል። በጀግናዋ በዓለም ላይ ፋኖ ትዕግስት ወዳጅና መሰሎቿ አሰቃቂ ግድያ ልባቸው ተሰብሮ በቁጭትና በብስጭት የሰነበቱት አፋባሃ ቴድሮስ ዘም የቀኝ ጌታ ዮፍታሔ ንጉሴ ስድስተኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ ፋኖዎች ከደብረ ኤልያስ ከተማ ወጥ አብላ በምትገኘው በየቀጋት ቀበሌ በመሸገው ጡት ቆራጭ ወንበዴ ስብስብ በጠዋቱ መብረቃዊ ጥቃት በመፈጸምም ከፍተኛ ድልን ተቀዳጅተዋል። ከጠዋቱ 12 ሰዓት ጀመረው ውጊያም በርካታ የወራሪው ሰራዊት እርምጃ እየተወሰደበት ሲሆን በደመላሾቹ የቀስተ ደመና ፋኖችም ክፉኛ እየተመታው የጠላት ኃይል ማስክሬኑን ከየጢሻው እስከ አምስት ሰዓት ሲለቃቅም አርፍዷል። በውጊያውም በቁጥር ያልታወቀ በርካታ ቁጥር ያለው አስክሬን ከህዝብ እይታ ሰውሮ በጅምላ ቀብሯል። አራት አምቡላንስም ከባድ ቁስለኛ እንዳነሳም ነው ከስፍራው እየተላከልን መረጃ የሚያስረዳው። ዝርዝር መረጃ ከስፍራው እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን ተያያዥ መረጃዎችን አጠናክረን የምንመለስበት ይሆናል። ይህ በእንዲህ እንዳለ ወደ ቀጣይ ሰበር የደል ዜና የምሰሻገር የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክዝ የልጅ እያሱ ኮር አካል የሆኑት የራስ አሌ ክፍለ ጦርና የራምቦ ክፍለ ጦር ጥቅምት 8 ቀን 2018 ዓ ም በሰሜን ወሎ ዞን ሀብሩ ወረዳ በውርጌሳ እናም አካባቢው በተደረገ ላስጨራሽ ውጊያ በራሳሌ ላይ ክፍለ ጦር ስር ያሉ ሻለቃዎች ና በራምቦ ክፍለ ጦር ስር ያሉ ሻለቃዎች ጥምረት በመፍጠር የመጣውን ጦት ቆራጭ ወንበራስ ጠባቂ ወታደር አብዛኛው በየጥሻው የጥይት ሲሳይ ሲሆን በለስ የቅናው ጦት ቆራጭም ወንበራስ ጠባቂ ወታደር እጅ እንዲሰጥ ተደርጓል። የደረሰውን ቁሳዊና ሰብዓዊ ኪሳራ ዝርዝሩ እንደደረሰን የምናሳውቅ ይሆናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብም የህልውና ተጋድሎ ተጠናክሮ ይቀጥላል። ክብሯን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ፣ ወቅታዊና ሀገራዊ አጫጭር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እየተመኘው አሁንም ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የምንለቃቸው ታማኝ ወቅታዊና ሀገራዊ አጫጭር እንዲሆን ፈጣን መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ኦል እየምትለውን በመጫን የዩትብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋበዛችኋለሁ። መልካም ቆይታ ይሁንላችሁ።